ሰው ገዥለው ማለት ነው። በጣም ያምራል፣ ይጣፍጣል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ የዩቱብ ቻናል ተከታታዮች ጓደኞች፣ እንዴ ናችሁ? እህቶች እንዴ ናችሁ? ደህና ናችሁ? ከነጋ አልሐምዱሊላህ። ዛሬ የማሳያችሁ ናሽፍ ሽፍ ያኔ ቀቅል ሆኖ የኢትዮጵያ ቀቀል ታውቃላችሁ፣ ግን ድርቅ ይላል ማለት ነው። እነሱ ውሃ እንዲኖረው አይፈልጉም ማለት ነው። መረቅ ሳይሆን ናሽፍ ድርቅ ያለ ማለት ነው። አሁን ቀለል ያለች ስራ ነው የማሳያቸው ማለት ነው። እንሻላህ ከተሞችን እንጨርሰዋል። ያው መዳቤት ታውቃላችሁ አይደለ? አሁን እንትናችን ደስታችን ውስጥ እንትን አድርገናል። ስጋውን ማለት ነው። ውሀ ትንሽ ነው የምናደርገው ብዙ አይደለም ማለት ነው። ለምን እንዲመጠው ማለት ነው። የምናደርገውን አሳያችኋለሁ፣ ግን እኔ ስለ ቸኮልኩ እንትኑን ለመጣድ፣ ስጋው ማለት ነው፣ ማረም የጠፋብኝ ስጋውን ለመጣድ አድርግ ያለው ማለት ነው። እንትኑ ስጋው ማለት ነው እንትን ማለት አለበት ተልጅ መሆን ያለበትም ተልጅ ሲሆን፣ አንዳንድ ጊዜ ሲቸኩሉ ጠቋጥ ይሄ ያለ አይደል ይሄ ድስት እንደዚህ በዚህ ቶሎ እንትን ይሉታል ማለት ነው። እሽግ አድርገው ያኔ ከፍሬዘር እንደወጣ ቶሎ እዛ ውስጥ ያረሉ። ከዛ በኋላ ጣዕሙ ጥሩ አይደለም፣ እንደዛ ጥሩ አይደለም። ስንበላው ራሱ ጣዕሙ ጥሩ አይደለም። እኔ እንደዛ ሴትየዋ እንደዛ ስር ስትለኝ እኔ አልፈልግም ምጣላለው ማለት ነው። እና እኔ አሁን መድረሳ ሲሄዱ አወጣውት ማለት ነው። እንደዚህ አሁን ለቋል ማለት ነው። ሁሉም ተለያይቷል ማለት ነው። ያንዳንድ አንዳንድ አንዳንድ ሆኖ ተለያይቷል ማለት ነው። ከዛ በኋላ ወላህ እንዴት እንደሚጥር ማለት ነው። እንጥደዋለን ቀላል ነው ደሞ ስራው እንጥደዋለን እንጥደዋለን፣ እናያለን በኋላ ይፈላ ነው አሁን ማለት ነው። ከላይ ቆሻሻ አለ አይደል? ይመጣል። እሱን ካነሳን በኋላ ሽንኩርታችን እና ነጭ ሽንኩርትና፣ ነጭ ሽንኩርት ሰው ምን እንጨምራለን ማለት ነው። ትንሽ ትንሽ በኋላ አሳያቸዋለሁ ማለት ነው። ግን ቆሻሻ ከላይ ብዙም አይኖረውም በፊት ካጠብ ነው ማለት ነው። ቀጥታ ከፍሬ ዘር አምጥተን እዚህ ስናደርገው ነው ቆሻሻ በጣም የሚኖረው። እና ነጭ እዚህ ጋር ነጭ ሽንኩርት አለኝ። ይሄን በፍሬው ስታረጉት ምርጥ ነው ማለት ነው። አድርጉበት ፍሬው ማለት ነው። ይሄንን ደግሞ ከከዝበራ ጋር ከሌላ ጋር ነጭ ሽንኩርትም ማድረግ ትችላላችሁ ማለት ነው። እኔ ግን ነጭ ሽንኩርት ብቻ ከትፌ ነው ያደረግኩት። አንድ ራስ ሽንኩርት ማለት ነው ያደረግኩት ሽንኩርት እዚህ ጋር ማጅና አንድ

ምስጋችን እየፈላ ነው፣ እየበሰለ ነው ማለት ነው። ነገር ይሄ ለብቻ ነው የሚሰራው። ይሄሳ ይሄ ጥሩ ጫንጓራ ታቃላችሁ ነው የሚመጣው። እንደምታውቁ ማለት ነው ለይ ምን አስፋት ይሄ ቅጠል ግን እኔ እስካሁን ድረስ አላውቀውም ማለት ነው። እዚህ ጋ ሽንኩርት እና ፍሌፍላ ፍሌፍል ባረደል ሽንኩርት ፍሌፍላ ጦማጥ ይሄው እዚህ ጋ ገርፋ እነዚህ እናደረጋለን ለሮዞ ይሄ ብቻ ነው የሚያስፈልገን ለሮዞ ማለት ነው። ሌላ ምንም አንጨምርም ማለት ነው። ከፈለጋችሁ በኋላ መጨመር ትችላላችሁ። እኔ ግን እንደዚህ ነው የምጨመረው ማለት ነው አብረን እና ያለን ማለት ነው መጨረሻ ላይ ተራሮ ምን አይነት እንደሚሆን ማለት ነው። እንደምትወዱት ተስፋ አለኝ ማለት ነው አብራችሁ ቀዩ እነዚህን ተጠቅም ያለው እሺ፣ ፍልፊል ላይ ይሄንን በትንሹ ያኔ ልጆች ካለባችሁ በትንሹ ነጭ እንጨምረና እንደዚህ ከማሰናችሁ በኋላ ትንሽ ሽንኩርት ካላ ካለ ማለት ነው። አሩዙ ተራሮ ትንሽ ለወጥ ይላል ማለት ነው እንደዛ ነው የሚወጡት። እንደዛ ነው ያረፈው። ግን ስተጠቀመው ጥሩ ነው ማለት ነው። ከርበሳ ተጠቀመው። ከዛ እዚህ ጋር ለሩዙ እናደርጋለን። ከላይ ያለውን መረቅ ማለት ነው ወደዚህ እንደዚህ ጨለል እናደርጋለን ማለት ነው። ከዛ ለእንትኑ ለሩዙ መጨረሻ ላይ ምንድን ነው የምንጨምረው? በጣጣችን ለሩዙ ካደረግን በኋላ ለምን ይበስላል። እስከዛ ስጋው ማለት ነው ግን ይሄን የምታደርጉት በማንኛውም ብርድስት ሳይሆን በዚህ በሚዘጋው ብርድስት ማለት ነው። ያ አሩዝ የዘፈዘፍ ነው አለን አሩዙ መዘፍዘፍ አለበት ማለት ነው። ከዛ እዚ ውሃ ያፈላ ነዋለን አለ ከዛ እንጨምራለን ወደ ደስታችን ማለት ነው። ብርድስት ተወከላው እና ያንተ ነው የሚሰራበት ማለት ነው። እና በቃ ይባላል አረቢሳ ኢትዮጵያ ምንድነው የሚባለው? በልባቦት የሚያርስ ነው ብርድስት ጉዳቸው መጨረሻ ላይ እንደዚህ ነው የሚሆነው ማለት ነው። እንደዚህ ደረቅ ብሏል ማለት ነው እንደምታዩት